ሰላም፣ ጤና ይስጥልኝ ውድ ተመልካቾች እንደምናችሁ? ይህ የገጣሚት ህሊና ደሳለኝ ኦፊሻል ዩቲዩብ ቻናል ነው። ዛሬ ከተለመደው ወጣ ብዬ ወግ ነው ይዤላችሁ የመጣሁት። የአንድ የእረኛ እውነተኛ ታሪክ ነው ዛሬ ያመጣሁላችሁ። የእረኛው ማስታወሻ ይሰኛል ርዕሱ። ጎንደር ዩኒቨርሲቲ በነበረኝ የህግ ትምህርት ቤት ቆይታ በፍርድ ቤት ስራ ላይ ያገኘሁት እውነተኛ የአንድ እረኛ ታሪክ ነው። በዚህ ታሪክ ውስጥ ብዙ ነገር እንደምትማሩ በፍትህ ሂደቱን ብዙ ነገር እንደምታተርፉ ተስፋ አደርጋለሁ። አብራችን ቆዩ። የረኛው ማስታወሻ ትንሽዬ አሽከር ነኝ ላካሌ ካንዲት ፎጣና ጥብቆ ለእግሮቼም መንገድ ካሳሳው በረባሶ በቀር ኖሮኝ የማያውቅ ምስኪን አሽከር ለጌቶቼ ግን ታዛዥ እረኛ በጎቻቸውን ሳግድ ላሞቻቸውን ስጠብቅ ውሃ ከወንሳ በየመስኩና በየጎራው ስላላክ በፈለጉኝ ሁሉ ስገኝ እኔ ትንሹ አሽከር ያሳዳሪዎቼ ልብ ሞላው ተመስገን። የእናቴን ናፍቆት የእህት ወንድሞቼን ትዝታ አሸንፎኝ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩ ተመትም ለአራት ዓመታት ያህል ከጌቶቼ ቤት በፍጹም ታማኝነት ተገዛው። በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸለሙኝ። ደስታዬ ወሰን ጠፋው። ትንሽ ልቤ ሐሴት መድረሻ ሳጣት ጊደር ይዋ የእኔ ጊደር፣ የባይተው ከር ወዳጅ፣ የአገልግሎት ዘመን ማስታወሻዬ፣ የትጋቴ ክታብ የልጅነት ጉልበቴ በረከት አይኖችሽ ድንጉጥነቴን በሕፃን ልቤ የሸሸኩትን ናፍቆትና ህመም፣ ረሃብና ጥማት ያባብሉልኛል። የኔ ፀሐይ በዘመኔ ለመጀመሪያ ጊዜ ተሸርኩሽ ስጦታዬ ሰው እንደሆንኩ ያስታወስኩብሽ አደራዬ እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታፍራልህ ብትሻ ደግሞ ሽጣት ውድድ ከውን ሸምት የተባልኩብሽ የለም የለም አልሸጥሽም ለሆዴ ለልብስ ያድልቼ ከገበያ አላቀርብሽም ብዬ ድህነቴን የመረጥኩብሽ ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣሁሽ አንቺ ማለት ለእኔ ጊደር ብቻ አይደለሽም። የልጅነቴ፣ የዝምታዬ፣ የታዛዥነቴ የናፍቆቴ፣ የረሃቤ ማታለያ ነሽ። ትንሽ አካሌ እንደ መፈርጠም ስትል ወደ እርሻ ወደ መስክ ተላኩኝ። ዘርተህ አርሰህ አጭደህ ናተብዬ ብዬ ከጌቶቼ እርሻ ተላኩኝ። ከበረት ወደ እርሻ፣ ከማጀት ወደ መስክ ዙፋን ተቀየረልኝ። አይኖቼ መንገድ ሲለዩ ትከሻይ ሸክም ሲያደላድል ለእርሻ ተሰናዳው ጊደሬዋ! የእኔ የኔ ጊደር ከእርሻ ነውና ውሎ አመሻሼ ከአይን ከልቤ እየተመላለሰች ትናፍቀኝ ጀመር። ትቻት ሲሄድ ከሚወዱት ሀገር የመሰደድ ያህል ይከፋኛል፣ ታሳሳኛለች። ለእሷ ያለኝ መውደድ ከሰው ፍቅር የሚጠጋጋ ነው። ጊደሬ መጠንከር ስትጀምርልኝ ከጌቶች በሬ ጋር ለሳምንታውያት ጸነሰችልኝ። የኔ እርጥብ ማህፀን መንታ ጸነሰችልኝ። ተመስገን! የልጅነት ትጋቴ ተባረከልኝ። የሁለት ወይፈኖች ጌታ አደረገችኝ። ልጅነት ቀረከ እንግዲህ። ያ ትንሽዬ አሽከር ከእናት ከአባቱ ቤት በድህነት ሲሰደድ ከአንዲት ጥብቆና ንትፎጣ ውጭ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው። የአሽከርነት ዘመን የታደሰ ተመስገን። የመስክ ጊዜም ተባረከልኝ። ዘርቼ አርሼ አጭጄ ጌቶቼን ማብላት ሆነልኝ። ላምና ወይፈኖቼም ጠነከሩልኝ። ኋላ ግን የጌቶች ዓይን በክፉ አረፈብኝ። ያ በቅልጥፍናው ተወዶ ጊደሬ የተሸለመ አሽከር ያ በጉብዝናው አስደምሞ እርሻ የተላከ ትጉ ገበሬ፣ ያ በታማኝነቱ የከበረ መልካም እረኛ የጌቶቹ አይን በክፉ አረፈበት ቢባል ማን ያምናል? ትጋቴ፣ አገልግሎቴ፣ ሰውነቴ ሁሉ በክፋት አይን ቀለለ። ውሎ እያደር አንዴ በጫወታ አንድ ጊዜም በምር የሀቄን ዋጋ ይክዱት ጀመረ። ላሚቱ ወይፈኖቹም የኛው ናቸው፣ ይሄ ታዛዥ መልከ መልካም አገልጋይ እያሳደጋቸው በሚል ለስላሳ ንግግር በሚመስል ንጥቂያ ሀቄን ያድበሰብሱት ጀመር። ያው ከጌቶች እኩል ማውራት ያሽከር ደንብ አይደለምና በቅሬታ ፈገግታ ዋጥ አደርገዋለሁ። ነገሩ ግን እያደር እየመረረ እየመረረ መጣ። ቆጣ ብለው መናገር ጀመሩ። አሽከሪ ቀጥሮና ሲሞላው አንድ ዓመት ሌባ ነው ይሉታል፣ ደሞዝ ለማስቀረት እንደሚሉት አይነት በነገረ ስራዬ ሁሉ አቃቂር እያወጡ የተነኩሱኝ ጀመር። መርቀው ወደው አምነው የሰጡኝ እንጊደር ቀሙኝ። ባሳደግ ነው ባሳደር ነው ባበላ ነው ሰው ባረግ ነው ጭራሹን ከሱ ብሶ ሊዘርፈን እያሉ ለመንደሪው ሰው ሁሉ አወሩ። የቀየውንም ሰው አመኔታ ካገኙ ወዲያ አስር ዓመት ካገለገልኩበት እድሜ እንደ ሰም ከቀለጠበት ልጅነቴ እንደ ዥረቱዋ ከፈሰሰበት ቤት ስድብና እርግማን ተመርቆልኝ ባዶይን ተባረርኩኝ። ጌቶችም አይደሉ የቀየው ሰው ሁሉ ከጎናቸው ቆመ። እኔ ምስኪን እረኛ፣ እኔ ድሃዋ አሽከር ማን ከጎን ይቆምልኝ? ላምና ወይፈኖቼ በምን አንደበት ይሟገቱልኝ? ያጸናሁት በረት ያቀናሁት እርሻ በምን ጉልበቱ ይመስክርልኝ? ዝም ብቻ እሺ ብቻ ይሁን ብቻ። ይቅር የአስር ዓመት ጉልበቴ አይሰፈርልኝ። የአገልግሎቴ ምርቃቴ ይቅር። ስለ ጌቶች ክብር የተውኳቸው ቤተሰቦቼ የማይቆጠሩልኝ። ከሁሉ ያመመኝ ስለ ቅንነቴ ስጦታ ያበረከቱልኝን ጊደር የመታመኔን ምስክር የጉብዝናዬን ቃል ኪዳን እንደ ዘበት መቀማቴ። ጊደሬዋ፣ የእኔ ፀሐይ፣ ወዴት ልሂድ? መንገድ ጠላት፣ መንገድ ክፉ። ፍቅራችንን ትዝታ ሊያደርገው ሲቸኩላየሹ ምላድርግሽ ምስክሬ፣ የእኔ ታዛዥ ልቤ ተንሰፈሰፈ ምርኩዝ የጠፋበት አይነ ስውር የሚሆነውን አካል እስትንፋስ ሲርቀው የሚሆነውን ሆንኩልሽ። ውሃ ውስጥ ገብቶ እግርና እጁ እንደከዳ ዋናተኛ ተንፈራገጥኩልሽ። ከምሳሳላት እናቴ ስለይ ያላፈሰስኩትን እንባ አፈሰስኩልሽ። አንጀቴ ተቃጠለ። ምንም አላመጣው ብቻዬን፣ ባዶዬን፣ ናፍቆቴን፣ ጸጸቴን፣ ክደቴን አዝዬ የቀየውን ዳገት ወጣሁት። ወዴት እንደምሄድ አላውቅ። ደሃዋ እናቴ ጋር ባዶዬን ተመልሼ ሸክም ልሆንባት የለም የለም። ከተማ ገብቼ ለምናለው እንጂ ምታጎርሰኛታ ስትጨነቅም አላያትም። የዛሬን ደጀ እግዜር ልደርና የነገን እሱ ያውቃል ብዬ ስጓዝ ስጓዙዬ አመሻሹን ከተማ ገባው። ከመንገዴ ካገኘሁት አንዲት ቤተ ክርስቲያን ደጃፍ ፎጣይን ተከናንቤ ጥቅልል ብዬ ተኛው። ምንም እንኳን እንደ ድንጋይ የከበደ ሀዘን ልቤ ቢሸከምም ሰውነቴ በጉዞ ብዛት ዝሎ ነበርና የሞት እንቅልፍ ወሰደኝ። ታዲያ በጠዋት የሁለት ሰዎች ውይይት አነቃኝ። እኒህ ሰዎች ከቤተ ክርስቲያኒቱ ከፍ ብሎ ከሚገኘው ፍርድ ቤት ዳኞች ሲሆኑ ለአንድ ምስኪን በተሰጠው ፍትህ የተሰማቸውን ደስታና ኩራት ተራ በተራ ሲገላለጹ ንግግራቸው ከጆሮ የዘለቀ ጊደሬ የታወሰችኝ። የአርምሞ ጸሎቴን የሰማ መድሃን ያለም ከኒህ ብሩካን አጠገብ አስገኘኝ። ወዲያውኑ ፎጣዬን እንደ ነገሩ ለብሼ ከጎናቸው ተጠጋሁ። የሆነብኝን ሁሉ አንድ ባንድ አስረዳኋቸው። መደመጥ ለካ እንዲያሳርፋል። አዘኑልኝ። ከተማ ወስደው ልብስና ጫማ ሸምተው በልቼ የማላውቀውን እህል አበሉኝና የማደርገውን ሁሉ አንድ በአንድ መከሩኝ። የፍርድ ቤቱን ሂደት ከየት እንደምጀምርና ወደ ማን እንደሚሄድ አስረዱኝ። ለካ እግዜር ሳይደግስ አይጣላም። የፍትህ ጉዞዬ አህዱ ክስ ተመሰረተ። ጌቶች መጥሪያ ደረሳቸው። ያ ደፋር አሽከር ብሎ ብሎ ጌቶቹን ሸንጎ ሊገትር ቀን ቀጠረ። እስኪ እናየዋለን። ትንኝም ለሆዷ ዝሆኑም ለሆዱ ውሃ ለመጠጣት ወደ ወንዝ ወረዱ ተብሎ ተተረተልኝ። አይደርስ የለ ቀን ደረሰ። አሽከርና ጌቶች በአንድ ችሎት ተገናኙ። ብዬ ለማየት የማልደፍራቸውን ጌቶች ለመሞገት ልቤ ፈረጠመ። የቃል ክርክሩን ተያያዝ ነው። ጌቶች ጀመሩ። ይህ አሽከር ሚበላው፣ ሚጠጣው ያልነበረው ድሀ ነበር። አሳድረን አሳድገን ነው ሰው ያደረግነው። ጭራሽ ንብረቴን ቀሙኝ ብሎ ይክሰሰን? ቀድሞውኑ ምን ነበረውና ተቀማው? ስለሚለው ንብረት አናውቅ ብለው አይናቸውን አፍጥጠው ዳኛ ፊት ካዱኝ። አይ ገንዘብ ክፉ! አይ ክብር ክፉ! ከቃል ኪዳን ማጠፋፋት ሲችልበት፣ አቤት አነጋገር! አቤት አሰዳደር! አቤት አማርኛ! ምን ልበል? አመክንዮ ከዳኝ። አንደበቴን ሳግ ተናነቀው። መንታ መንታ እምባ ከአይኖቼ ተንከባለሉ። እውነት እንዳለኝ የገባውም ዳኛ አንድ ወሳኝ ጥያቄ ለጌቶች ሰነዘረ። ጌቶች፣ አስር ዓመታት በአገልግሎት መቆየቱን ታምናላችሁ አይደል? መለሱ። አሁን ክቡር ፍርድ ቤት ጥሩ፣ ከእናት ከአባቱ ቤት ሳይሰደድ በአሽከርነትም በረኝነትም በገበሬነትም ለቆየ አገልጋይ የአገልግሎት ችሮታ መስጠት የመንደሩ ደንብ ነው አይደል? አሁን ክቡር ፍርድ ቤት ታዲያ የዚህ እረኛ የአገልግሎቱን ዋጋ በምን ከፈላችሁት? ጌቶች ተርበተበቱ። የቅጥፈት ክፋቷ ወጥነት ማጣቷ አሉ። ከዚህ ጥያቄ ፊት መቆም አልቻሉም። መቀማትም አለመስጠትም እኩል አስጠየቃቸው። ተጠበቁ ተጠበቁ፣ መልስ የለም። ዳኛው ፈገግ አለ። ዝምታዬን አንብቧል። ከምባይ ላይ ሐቄን መዝኗል። የገንዘብ ካሳን ጨምሮ ላሜ ከነ ወይፈኖቿ ተፈረደችልኝ። ተመስገን። ጊደሬዋ ልጅነቴ፣ ጊደሬዋ ምስክሬ፣ ጊደሬዋ ትዝታዬ። ላምን ብትሆኝ ጊደሬ ነሽ። ልክ ልጅ ምን ብታድግ ለእናቷ ሁሌም ትንሽ እንደሆነችው አይነት የእኔ ፀሐይ ያ ደምን ባልቅሶ የተሰናበተ እረኛሽ፣ ያ ቀዬው ሁሉ በድህነት የዘበተበት እረኛሽ፣ ያ ከጌቶቹ ቤት የተቀደደ ፎጥ አገልድሞ ባዶውን የተሰደደ እረኛሽ፣ ያ ሐቁን ሚነግርለት አቶ እንደ ሌባ አንገቱን የደፋ እረኛሽ፣ ያ ስለ ታማኝነቱ ስድብና እርግማን የከፈሉት እረኛሽ እንደ ቋጤኝ ተከበደ። የክደት ደመና መሃል የፍትህ ፀሐይ ወታለታለች እና ደስ ይበልሽ። እንግዲህ ተመልካቾች የእረኛውን ታሪክ እንደወደዳችሁት፣ ስለተፈረደለትን ፍርድ እንደተደሰታችሁ ተስፋ አደርጋለሁ። በቀጣይ አዲስ ስራ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ቆዩኝ። አመሰግናለሁ።